እንደዛ ይኮናል። አይቼም ማለት ነው እንደዚህ አይ ቡቡ የሰርግ ፊት እሰርግ መሀል እንደዚህ አይነት ወሬዎች ያሉ ናቸው። ግን እኛ ማስረጃ እንፈልጋለን። ይሄንን ነገር እኔ አልቀበለውም። ቤተሰብ ተቀበሉት አላችሁ ለምን መሄድም አልነበረብኝም። ቦታ የፈለኩትን ነገር አደረኩ። ቀይ የሆነ አጋጣሚ ስትገኝ በቃ ሃይሜም ጓ ብሩክም ጓ እያላችሁ በቃ እኛን አይደለ። ይሄኔ የሆነ የማያውቀው ሰው ሃይሜን ሲያጎርሳ ታይቶ ነው ምን ማለት ነው? ያ ጉርስ ያ ጉርስ ከዛ በኋላ እኒ ሰርግ ነው፣ በቃ ደስታ ነው። ይህ ጉርሻ ተጎረሰች ብሎ ብሩኬ በዚህ ልክ ተበሳጭቶ ሀይሚን ጥሎ ሄደ ማለት ይመጣዋል? አይመጣውም። አይመጣውም ይላል ራሱ ብሩኬ እኮ ነው፣ የሆነ ነገር አይመጣውም ይላል። እሺ ሳይክሏ ማን ነው አስነስቷት የሚሄደው? ቤተሰብ፣ እሺ ይሄ ይሄ ቲክቶክ ላይ ከትናንት ወዲያ ምናምን ሀይሚ እየሰርታለን ነበር። ይሄ ቪዲዮ አጠራጥሮኛል። ጋይስ ሰላም፣ ጤና ይስጥልን፣ እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ አለው። ደህና ነኝ እኔ ለዚህ ሰናሪስ ከሆናችሁ ላይክ ሰብስክራይብ ሼር እያደረጋችሁ እስኪ ሀያ ሺ አስገቡኝ እስኪ ወይም እንደው ሀይሚ 200 ሺ ለመሙላት ማለት ነው። በዛም በዚህም እያለች ነው። እንግዲህ ዛሬ ቡርኬዞ የመጣውን አይዲያ ምን ያክል አመናችሁ ትውድ ቤተሰቦች? እኔ ምንም ሊያሳምነኝ አልቻለም። ደግሞ እንደው በላይ ላይ ጉርሻ ተጎረሰች ብኝ ተብሎ ሰው ሲጀመር አይጣላም፣ የፈለገ ነገር ቢሆን ማለት ነው። አንደኛ ሰርግ ቦታ ነው የተሄደው። ሰርግ ቦታ ተሄዶ ሰው ላጉርሳችሁ ሲባል መቼስ በእርግጠኝነት አይመለስም። ከጓደኞቻችሁ ጋር ሆናችሁ ብትወዱም ባትወዱም ትቀበላላችሁ። ይሄ ወዳችሁም ሳይሆን ይሄ የአገሩ ባህሉ ነው፣ ስታይሉ ነው። ምንም አረግ አይቻልም። አንድ ሁለተኛ ነገር ብሩኬ ምን ያክል ብሩኬ፣ ባመጣው ርዕስ ምን ያክል እርግጠኛ ናቸው? በእርግጥ ተሳክቶለታል ሆኖለታል። ለምን ሀይሚ በጣም የተናደደች ይመስለኛል። ሰሞኑን እነዚህ ልጆች ፕራንክ አብስተዋል። ጋይስ ደግነቱ እሷም እናቷ ጋን ያለችው እሱም እናቱ ጋን ያሉት ሁለቱም ጨጓራቸው ሲላጥ እዛ እናታቸው ጋር ገብተው ፏ ይላሉ። እዚህ ነው እንጂ አዲስ አበባ ችግሩ፣ እዚህ ችግር የለም ጋይስ፣ እንዳታስቡ። እንዳታስቡ ነግሬያቸዋለሁ እኮ ቅድም። ቡርኬ ሀይሚ ተጠልፋበታል የብያቸዋለሁ። እና ዲቴል ርዕሱን ያላወራኋቸው ለዛ ብዬ ነው። ኢንዌይስ ነገ ያልቃል፣ ነገ ያልቃል ብዬ ተስፋ አደርጋለሁ። ምክንያቱም ያኔ ብሩጌ ሳያውቀው ነው ጥሎ ሄደው። እስኪ ልሞክራ እስኪ እንደ እሷን እስኪ ልሁን እያለ እሷ እኮ ነች የምታስተምርብን። ሀይሚዬ አንቺ እኮ ነች የምታስተምርብን። ይሄ ያደረ ፕራንክ ዛሬ አሁን በመጨረሻ ላይ የሄደችው ፓርት ኦ ማይ ጋድ፣ የሆነ ነገር ላይ የሆነ ነገር ላይ ሄዶ የገባ ነገር ነው የሚመስለው። የሆነ እጇን ደንግጣ ብላ ምናምን ነው በቃ የተዘጋው ያለቀው። ግን ደግሞ ከኋላ ሳይክል ቆማለች። ሳይክሏ ደግሞ የማናት የእንትናናት የሀብ የሀብ ሳይክል ናት ቤተሰብ፣ የሀብ ሳይክል ናት። ወይ ካሜራማኑ ሀብ ነው። ከዛ ካሜራው ከተዘጋ በኋላ ይዞ ይከተላል ብዬ ነው የማስበው ጋይስ። እና እንዴት ስንት እህቶች የሚደነግጡ አሉ። በእርግጥ ሀይሜ ሁለት መቶ ሺ አስገቧት፣ ሁለት መቶ ሺ አስገቧት። ለዛ ብላ ነው ደፋ ቀና የምትለው። ግን ያን ያህል ቴረር የሚለቅባቸው ነገር ያለ አይመስለኝም። ውድ ቤተሰቦች፣ ለምን ብሩኬ ያመጣው ስታይል አያስኬድም። የፈለገ አንድ ጓደኛቸው ሀይሚን ቢያጎርሳት ራሱ ያኔ ውስጡ እንት ሊል ይችላል። ውስጡ ደስ ላይ ለው ይችላል። ግን ለምን ሆነ ብሎ እንደዚህ አኩርፏት ጥሏት ሊሄድ አይችልም። በፍጹም ፕራንክ ስለሆነ ብቻ ነው እንደዛ አድርጉ ይሄዱ። ፕራንክ ነው ማለት። አቺም የታየሽ ምናምን ልትሉኝ ትችላላችሁ። ግን ደግሞ አንዳንድ ቤተሰቦች ቤተሰቦችም ይጨነቁ አሉ። ለምን ይጨነቃሉ? ያው ማየታቸው አይቀር። ስለዚህ አዳዲስ ሰብስክራይብ ያላረጋቸዋት ሀይሚን ሰብስክራይብ አድርጓት። ያው ቻናሏን ለመሙላት ነው ሁለት መቶ ሺህ መሙላት አለበት። እንዲ ብዙ ኮ ሰርፕራይዝ ነው ያለው ጋይስ። ረስታችሁት ነው እንዲ ሁለት ሰፕራይዝ አለ ኮ በነገራችን ላይ አሁን ሀይሚ ሁለት መቶ ሺህ ከገባች እንደገና ደግሞ ብሩኬ አንድ በዚህ ወር የሆነ ነገር አድርጋለሁ ብሎ ቃል ገብቷል። ታውቃላችሁ ያው ወደዛ ወደዚህ እያለ ወደ ሰርግም ወደ ምንም እያለ ነው የኛ ጀግና ወንድማችን ማለት ነው። ትናንትና ያው ወንድሞቹ አስጨንቀውታል። የሀይሚን ተበቀልም ብለው ወንድማማቾቹ ሁለቱ ሙድ ይዘውበታል። ሜቢ እሱንም መልሶ እንትን እያለ ይሆናል። አላቅም ሀብ እኮ እኔ አላምነውም። ሀብን ማለት ነው ለሀይሚም ለብሩኬም ነው የሚሆነ ደግሞ መሆንም አለበት። ለሀይሚ ብቻ እንዲሆንም አልፈልግም። ለብሩኬ ብቻ እንዲሆንም አልፈልግም። ሶ ምናልባት ዛሬ ካሜራማኑ እሱ ሆኖ ሀይሚን ደግሞ እየተበቀላል ሊሆን ይችላል። ሀብ ማለት ነው። ያው አላደለ አውጣ ላውጥ ነው ነገሩ ማለት ነው፣ ቤተሰብ እና ቤተሰቦች ያው ብዙ ጊዜ ሀብን ተበቀልልኝ ብላችሁ ስላላችሁት ያው ተበቅሎላችኋል። እሱ ብሩኬን በሚገርም ሁኔታ የተበቀለው በነገራችን ላይ ማን ደንግጧል። በጣም በጣም ስለ እናቱ ነው ያሰበው፣ ደንግጦ ስለ እናቱ ስም፣ ስለ እናቱ ክብር ተከብራ በኖረችበት አገር አንተ ልታስንቃት ነው ወይ እናቴን ምናምን ብሎ ነው እና በጣም ተጠጽቶ ነበር በነገራችን ላይ እንደገናም ደግሞ ጥቁር ፎቶም ፖስቶም ነበረ። ይሄ ነገርም የተፈጠረው ይሄ ቪዲዮ ግን ማለት ነው ዛሬን ዛሬ ለመሰራቱ ምንም ማስረጃ የለኝም ማስረጃ የለኝም ዛሬ ስለመሰራቱ። እና ቤተሰብ ብሩኬ በጣም ፊቱ ተቀያይሯል። ያው የድካም ስሜት ነው የሌላ ስሜት አይደለም። ሀይሚም ደግሞ በጣም ጋል ጋል ብላለች። የሆነ መካከላቸው አንድ ወይ በነዛ በኩል በሴቷ ወገን በኩል ብሩኬ የማያውቀው ወንድ አንድ ወንድ አለ። ከነዛ ውስጥ እንግዲህ ወይ እነ ሀሰንን ወይ የሆነ ሰው የሚያውቀው ሰው ብቻ አብረ ሆኖ ወይ አጉርሰዋት ይሆናል ወይ ደግሞ ትክክለኛ መረጃ ማሳየት አለብህ፣ እንጂ ሀይሚዬን እንዲሁማ በደፍነው እንደዚህ እንድታማትማ አንፈልግም። ቡቧችን እንዴ፣ ምን አስበህ እንዴ? አንሰማህም። ቢያንስ ማስረጃ እንፈልጋለን። እውነት ከሆነ ማስረጃ እንፈልጋለን። እውነትም ቢሆን ደግሞ ያን ያክል እንትን አያስብልም። ማለት የሄደችው ሰርግ ቦታ ነው። ሰርግ ቦታ ላይ ማንም ሊያጎርሳችው ይችላል። ልጁን አላቀውም ብላለች። ስለ ልጁ ምንም ማቀው መረጃ የለም ብላለች። ሶ ልታምናት ይገባል ማለት ነው። ግን ደግሞ ሀይሚ ደግሞ አንቺ አደረግሽውን አደርጋለሁ ስላለሽ ደግሞ ያደርገው ሲያደርግ ማየት እኮ ነው። ምንም ቀላል ነው፣ ሊያናድድሽ አይገባም። እኔ ወንድ ስላጎረሰኝ ሴት ልታጎርስ ነው ወይ ብለሽ መናደድ አይጠበቅብሽም። እኳ ጉርስ በይ፣ ያ ጉርስ ምን አስጨነቀሽ? ከዛ በኋላ ጥሩ አጎራረስ ካጎረሰ አጎራረሰ፣ መጥፎ አጎራረስ ካጎረሰ እዛው እጁን አራግፍሽ ጥለሽ ትሄጃለሽ። ምን ችግር አለ? ታቀምሸዋለሽ ማለት ነው፣ ብድር በምድር ስላችሁ ይሄ ፕራንክ ነው። በፕራንክ ነው እንጂ በኖርማል አይደለም፣ በኖርማል ማለት ነው። ቡርኪና ሀይሚ መቼም ቢሆን መቼ እንደው ተለያይተው አይለያዩ። ምንም አታስቡ፣ ምንም ቢፈጠር ምን አታስቡ። በቃ ስራ ነው፣ ስራ ነው። የስራው ባህሪ ግን ብዙ ነገር ሊያስብላቸው ይችላል፣ ብዙ ነገር ሊጓዙ ይችላሉ፣ እስከ ጥግ ድረስ ሊሄዱ ይችላሉ። ወደፊትም አሁንም የምናየው ነው የሚሆነው። በሌላ መንገድ ግን ማለት ነው። በምንም ታምር አታስቡት፣ በምንም ማለት ነው። በምንም ጭራሽ አይመጣውም አይመጣውም ይላል ራሱ ብሩኬ ማለት ነውና፣ ዛሬ ያው ያመጣው ያው ሀይሚ ሁለት መቶ ሺህ እንድትሞላለት በጣም ይጥራል። ዛ ነው ውድ ቤተሰቦች እና ከጓደኞች ውስጥ ያው ያልጠበቅናቸው ሰዎች ሄዳቸዋል። ፈጣሪ ባርካችሁ እንኳንም ሄዳችሁ። እውነት ያልተጠበቀ ሰውን ሄደ። የተጠበቁት ግን ኦማይ ጋድ እውነት ነው ብሩኬ የተናገረው ነገር። እኔ እኮ ሰው አይወጣልኝም እኔ ግን ሰው አምናለሁ ያለው ነገር እውነት ነው። አየ ነው፣ አየ ነው፣ አየ። በተለይ ማርክ አትቁሬበታለሁ እኔ የምሬ ነው ኤፋ አጥቆር በታለሁ። ሶ ለሱ ለህቱ ሄዶ የለ እንደሱ። ምን ለምን ሰው ከሰው የፈለገ ችግር ቢገጥሞ እንዴት አብሮ አደግ ሰው እንዴት ይረሳል? መሆን አልነበረበትም። ብቻ ግን ያው ያሳዝናል። ብሩኬ ያው ያስተምርሃል፣ ለብዙ ነገር፣ ለወደፊቶቹ፣ ለህይወቶችህ ወደፊት ለሚገጥም ነገር ያስተምርሃል ብዬ አስባለሁ። እና ዛሬ እንግዲህ ሙሽራ መሆን በጣም እንደሚያደክም ነው የነገረን። ያው ሙሽራ ነበረ። እንግዲህ ሙሽራ አልኩኝ፣ ሚዜ ሚዜ ነበረ ሚዜ እንዴት እንደሚያደክም፣ በጣም ከባድ ነው። እንዲሁም ደግሞ ወንድምየው ሚዜ ያረኩት ወንድሞች ያለው በነገራችን ላይ ያው ቀለል ያለ ሰርግ ስለሆነ ነው እንጂ ኖርማል ሰርግ ቢሆን ኖሮ ሀብና ብሩኬ ሙሽራ መሆን ሚዜ መሆን አይችሉም። አንደኛ የወንድማቸው ነው፣ ሁለተኛ ደግሞ እነሱ ባለትዳር ናቸው። ሚዜ ሲኮን ማለት ነው እኛ በሀገራችን፣ እንግዲህ ስንት ጓደኞቻችን ሲዳሩ አሉ እንደኖራ ትዩትና ማለት ነው። ሚዜ ሲባል ሙሽራው አሁን ከፈራ ከሴቷ ጋ የሆነ ከፈርቶ እሷን አሁን መሆን ያለበትን ለምሳሌ ሴት ልጅ እስከ ክብሯ ስትዳር እንደዚህ አይነት ነገር ከሌላት ድሮ ጸብ ነበር። አሁን አላቅም። ድሮ ጸብ ነበር። ስለዚህ ያንን ነገር ሙሽራ ነው እንትን የሚለው ሙሽራው ሙሽራው ማለት ነው። ያ እሱ ከተሸነፈ ሙሽራው ግዴታው ነው፣ ግዴታውን ይወጣል። ሙሽራነት በጣም ከባድ ነው፣ ቀላል እንዳይመስላችሁ። የእነሱ ያው ቀለል ያለ ነገር እኔ አገሬ በጣም ጓደኞቼ ለብዙ ጊዜ ተድረው ስላየውኝ ነው። ደግሞ ባለዬ እንዳትሉኝ። ደግሞ ይሄ ክብር ነው፣ በቃ ክብር። ድንግል ከለላ ድንግሏን በመሀረብ ካልታየ ለአባቶች ጋቢ አይሰጥም ነበረ በእኛ ሀገር ማለት ነው። ጋቢ አይሰጥም ፣ እሷም ወርቅ ጆሮ ላይ እና ጣቷ ላይ አይደረግላትም ነበር። ዱሮ ነው የምላችሁ። እንግዲህ እኔ ገና በዛን ሰዓት ህጻን ነኝ። እንግዲህ ያጎቴ ልጅ ያክስቴ ልጅ ሲዳሩ እንደዛ አውቃለሁኝ። እና በዛ መካከል እንደዚህ አሁን ሙሽራው ሙሽራው ከፈራ የሆነ ነገር ከሆነ ሙሽራው እንዳይዋረድበት ግዴታ ሙሽራው ያችን መሀረብ ይዞ መውጣት አለበት፣ አደባባይ ማለት ነው። የፈለገ ነገር ቢሆን መጥተው የለበትም። በእኛ በሀገራችን በህጉ እንደዛ ነው። እንግዲህ በህጉ ሳይሆን በኛ በሀገራችን በባህሉ እንደዚህ አይነት ነገር አውቃለው። እና ለብዙ ጊዜ ነበር ምስቃው ካደግኩኝ በኋላ ማለት ነው። እና ሙሽራ ምንም ፍሬንድ የሌለው ዘመድ ያልሆነ ነው የሚሆነው እንጂ ዝምድና ውስጥ አይሆንም። ግን እንደዚህ እንደመሌ ቤተሰብ የሆነ ሰርጋው የመሌ ኖርማል የቤተሰብ ሰርግ ስለሆነ ጀስት ወንድሞቹን ነው ያደረገው። እሱ ምንም ማለት አይደለም የቤተሰብ ስለሆነ፣ ያኔ ከባድ ሰር ስራ አልሆነ እንጂ፣ አሁን ከሌላ ሀገር ታችሁ ቢሆን በቃ ባዳ ነው የሚሆነው እንጂ ዘመድ በፍጹም አይሆንም። ሙሽራ እና ብሩኬ እንግዲህ በዚህ መልኩ ከብዶት ነበረ። ሙሽርነት ሚዜ መሆን ለሙሽራ በጣም ብዙ ጣጣ አለው፣ ከባድ ነው። እነሱ ቀለል ላድርገው ያዩት ያው የቤተሰብ ስለሆነ ነው እንጂ ዝም ብሎ ማንም ሰው ተነሶ ሚዜ መሆን አይችልም በፍጹም ማለት ነው። እና ድካሙን ደክሞታል፣ ጭፈራው ላይ ምናምን እንዲሁም ደግሞ ሀይሚን እንዳይወስዷትም እያለ በጣም እንትን ያለ ይመስለኛል። ጥበቃ ያበዛ ይመስለኛል። እንዳየወት ከሆነ እንግዲህ ዛሬ በዚህ በጉርሻው ላይ እንዳነጋገሩ ምናምን ከሆነ በጣም እየተቆጣጠራትና እያያት ነው፣ እንቅስቃሴዋ ማለት ነው። እንደዛ ነው ያሰብኩት እኔ ጋይስ። ሀይሚዬ ደግሞ ምንም አልጠበቀችውም፣ እንደዚህ ይሄን ነገር ይፈጠራል ብላ ልጁን ራሱ እስከከመፈጠሩ አላየችውም። የነሱ ዘመድ ወይም ደግሞ የነሱ አባል ነው የመሰላት እና ብዙም ተኬር አላደረገችም። ልክ እንደመጣች በቃ ምንድን ነው ምን ሆናል ምናምን ስትለው ኮስትርትር ብሎ ነው የጠበቃት እንዳያችሁት ማለት ነው። እና ያን ያክል ያደረገችው ነገር እንደዚህ ሊያስቆጣና ሊያስመርር አይችልም በፍጹም ምንም የሚያስቆጣ ነገር አላደረገችም ማለት ነው። እኔ በእኔ በኩል ማለት ነው ትጎረስ እንኳን ጀስት ያለችው የሰርግ ቤት ነው። ሰርግ ቤት ሄዶ ለምን ተጎረስሽ ለምን እንዲሆንሽ ማለት ለምን ጨፈርሽ ማለት አይቻልም። ሰርግ ቤት ግዴታ ደስ ባይላችሁም ደስተኛ ሆናችሁ ነው ማሳለፍ ያለባችሁ ማለት ነው። እንኳን አይደለም እንደዚህ የዘመዳችሁ ቤት የምታውቁት የጓደኛችሁ ቤት ተጠርታችሁ፣ ኖርማሊ ሰርግ ቤት ከሄዳችሁ ተደስታችሁ ነው እንጂ አልቅሳችሁ አትመጡም። ካለው ሰው ጋር ተሳስቃችሁ፣ ካለው ሰው ጋር ተመሳስላችሁ ነው የምትለያዩት ማለት ነውና ሀይሚ ደግሞ እንግዲህ ከነሱ ዘመድ ውስጥ መስሏት ያው አብራተ ደስታ ስቃለች ይመስለኛል። እንግዲህ አላቅም። ብሩክ የባወራው ነው። ብሩክ ደግሞ ያችን ምክንያት አድርጎ እንግዲህ ዛሬ ያው ተራውም የሷ ስለሆነ ቪዲዮ ተራዋ ለእሷም ስለሆነ ያው የእሱ ሙሽራ ተሰርቶበታል። ተትናንት ወዲያ ትናንትና አልመጡም ስላልተመቻቸው ዛሬ ግዴታ መስራት ስላለባቸው ይችን ርዕስ ተጠቅሞ ይዞ መጥቷል ማለት ነው። እና ቤተሰቦች ምንም ነገር የሚያሳስባቸው ነገር አይኖርም ማለት ነው። በብሩክና በሀይም መካከል የፈለገ ሰይጣን ቢቆፍር ማለት ነው ለእንደዚህ አይነት ነገር የሚጋበዙ ልጆች አይደሉም እነሱ። ገና ወደፊት ይቀጥላሉ። ገብቶብኝ ነው ውድ ቤት ሰዎች፣ እንዳይረብሻችሁ ድምፁ ማለት ነው ስቀጥል ስለ እንግዲህ ስለ ብሩኬና ስለ ሀይሚ ያኔ ሀሳብ አይግባችሁ ያለው ነገር ይሄንን ይመስላል። መስላል ያው ላይ አንድ ቪዲዮ ሰርቼላችኋለሁ ሙሉም ማብራራ ስላልፈለኩኝ ነው። ነገ በደስታ ይመጡላችኋል ብዬ አስባለሁ። እንግዲህ የምናየው ነገር ይሆናል። ውድ ቤት ሰዎች እስከዛው ድረስ ግን ምንም አይነት ነገር ሳትጨናነቁ ዘና ፈታ እያላችሁ ሐሳብ አስተያየታችሁን እንዲሁም የቡርኬን የአዳር ፕራንክ ጀምሮላቸዋል እንግዲህ ያው የሚማረው ከሀይሚ ነው ሁሉንም ነገር እንግዲህ እያለ እያለ ይቀጥላል የሳምንት ደግሞ ካደረገው አብረን የምናየው ነው የሚሆነው እንግዲህ ቤተሰቦቹም እያያችሁት ነው ወንድሞቹ እንዴት እንደተበቀሉት ከነሱ ከነሱ እየተማረ ነው እንግዲህ ምንም ማድረግ አይቻልም። ውድ ቤት ሰዎች ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ይሄን ቻናል ሃያ ኬ ያስገቡት ሃይሚየንም ደግሞ ወደ ሁለት መቶ እናስገባቸውና ከዚህ ከግርግሩ ብንገላገል በጣም የተሻለ ነው የሚሆነው። አዲስ አበባም ሲመጡ ሌላም ነገር ይፈጠራል። እስከዛው ድረስ እንግዲህ ያው መቻል ነው። ቤተሰብ መረበሽ የለባችሁም። ውድ ቤት ሰዎች አመሰግናለሁ። መልካም ምሽት ይሁንላችሁ። ባይ ባይ።